በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። አርብና ረቡዕን ወይም ጾመ ድህነትን ለምን እንጾማለን የሚለውን ዛሬ ባጭሩ እናያለን። አርብና ረቡዕን የምንጾመው ጾም ጾመ ድህነት ይባላል። ረቡዕን የምንጾመው የጌታችን የኢየሱስ ክርስቶስ ምክረ ሞቱ የተፈጸመበት ይሁዳ ጌታን የሳመበት ዕለት በመሆኑ እሱን በማሰብ እንጾማለን። በማቴዎስ ወንጌል ምዕራፍ 26 ቁጥር 1 ጀምረን ብንመለከት ወኮነ እምዘ ፈጸመ ጊዜ ኢየሱስ ዘንተ ኵሎ ነገረ ይቤሎሙ ለአርዳኢሁ። ጌታ ይህን አስተምሮ ከፈጸመ በኋላ ደቀ መዛሙርቱን እንዲህ አላቸው። ተአምሩሁ ከመ እምድኅረ ክልኤ መዋዕል ይከውን ፋሲካ። ከሁለት ቀን በኋላ ፋሲካ እንደሚሆን ታውቃላችሁ አላቸው። ከዚህም ቀጥሎ ወይ ወይ እህዝው ለወልደ እጓለ እመሕያው ወይ ሰቅልዎ ወልደ ጓለ እመሕያው እኔን ይይዙኛል ይሰቅሉኛል፣ አላቸው። ወእምዝ ተጋብኡ ሊቃነ ካህናት ወጸሐፍት ወሊቃናተ ሕዝብ ውስተ አጸደ ሊቃነ ካህናት ዘስሙ ቀያፋ። ከዚህ በኋላ ሊቃነ ካህናት ረበናት ቀያፋ ከሚባል ከሊቃናት ካህናቱ ቤት ተሰበሰው። ወተማከሩ ከመ በሕብል ያዙ ወለእግዚእ ኢየሱስ ወይሰቅልዎ ወይቅትልዎ ወይ የሉ ባህቱ አቆቂ አቆቄ በበዓል ከመይኩን ሀውክ በውስተ ሕዝብ ነገር ግን በበዓል አይሁን፣ በህዝቡ ዘንድ ጸብ ክርክር እንዳይሆን ካይናቱ እንይዛለን ህዝቧ ና ዝም በማለት ጥላቻ ይፈጠራል ብለው በማሰብ በበዓል አይሁን አሉ። ዛሬም እኛ ጾመ ድህነትን ስንጾም ረቡዕን የምናስበው ጌታችን አይሁድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰቅለው ሊገድሉት ምክራቸውን ያጸኑበትን ቀን በማሰብ ነው። አርብን ደግሞ አምስት ሺ አምስት መቶ ዓመት ሲፈጸም ጌታችን ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ በመልዕልተ መስቀል ተሰቅሎ በዘጠኝ ሰዓት ሲኦል የነበሩትን ነፍሳት ያወጣበት ዕለት በመሆኑ ጾመ ድህነት ብለን እንጾመዋል። የምንጾመው እስከ ዘጠኝ ሰዓት ነው። ምክንያቱም ነፍሳት ከሲኦል የወጡት በዘጠኝ ሰዓት በመሆኑ ያንን በማሰብ እስከ ዘጠኝ ሰዓት እንጾማለን። ጾሙ የሚጀምረው የሰኔ ጾም ወይም ጾመ ሐዋርያት በገባ በሶስተኛው ቀን ማለትም ጾሙ ሰኞ ገብቶ ረቡ ጀምሮ ይጾማል። በባለ ሀምሳና እና በአጋጣሚ የልደትና የጥምቀት በዓል አርብና ረቡ ካልዋለ በስተቀር ጾመ ድህነት ወይም አርብና ረቡ ዓመቱን ሙሉ ይጾማል። በአጋጣሚ ግን የገና በዓል ወይም የጥምቀት በዓል አርብ ወይም ረቡ ቢሆን የፍስክ ቀን ሆኖ ያልፋል። ይህም ፍታ ነገስቱም ስለሚያዝዝ ነው። አንቀጽ 15 ፍትሐ ነገሥት ማለት ነው። አንቀጽ 15 ቁጥር 565 ያዛል። በተጠቀሰው አንቀጽና ቁጥር ብንመለከት ፍትሐ ነገሥቱ እንዲህ ይላል። ዳግመኛም በየሳምንቱ ሁሉ አርብና ረቡዕን መጾም ነው። በዓለ ሃምሳ የልደትና የጥምቀት በዓል የተባበሩባቸው ካልሆነ በስተቀር እንደተጻፈው እስከ ዘጠኝ ሰዓት ድረስ ይጾማቸው ይላል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ አምላክ ምክንያተ ድኂን ቤዛዊተ ኩሉ ዓለም ክብር ምስጋና ይግባው አሜን።